ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት ተረፈዳችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ነገር መጥቻለሁ። ሼር ላይክ፣ ኮመንትም ጻፉ። አንዳው እህቴ ማለት ነው ትላንትና ላይብ ላይ እያለቀሰች ነበረ። አንዳንዴ በስንት ስቃይ እንጨርሳለን ሰዎቹ ክፉ ሆኖ በቃ ሁሉ ክፉንም መጥፎንም ችለን ኮንትራታችን ጨርሰን ተመስገን ልንስል በሰላም አይለቁንም እና አታቅም ይችልጅ ምንድን ነው ወረቀት አስፈርሞታል። ሌላ ኮንትራት ማለት ነው። እና እህቶቼ ምንድን ነው እንደዚ አይነት ነገር ሲመጣባችሁ በብዛት አረበኛው ወይ እንግሊዘኛ ማንብብ ማትችሉ ከሆነ አረበኛ ስኬት ማንብብ አንችልም፣ እንግሊዘኛ ግን እንሞክራለን ብዬ አስባለሁ። ሁላችንም ቢያንስ እስከ ስምንት ያልተማረ ሰው መቼም አይመጣም ወደዚህ ወደ አረብ ሀገር። ማትችሉ ከሆነ ግን እህቶቼ ለሚያቅ ሰው ለጓደኛ ፎቶ አንስታችሁ ላኩ። ዝም ብላችሁ አትፈርሙ። ባለፈው አንድ ልጅ እዚው ጆርዳን ውስጥ ነው፣ እዚ ማለት በሶሻል ሜዲያ ነው ማቃት። እንግዲህ ክያ እኔ ኮንትራቴን ጨርሻለሁ፣ ሶስት ወር ብቻ ነው ሚተርፈኝ አለች። እንግዲህ ያለኝ ሶስት ወር ብቻ ነው ማዳሜ፣ የሆነ ወረቀት ትፈርሚ ያለሽ ሄደሽ ብላኛለች፣ አለች። እንግዲህ የምን ወረቀት? በጣም እንዳትፈርሚ አልኳት። ምንድን ነው ስንት እያሰቋያ ስንት ስቃይ ችላች ልጅ እንግዲህ ፈጣሪዋን አመስግና ልትገላገላቸው ስትል ጭራሽ እሶ እነሷ ቤት ሊያሿ ተፈልገው ሌላ ወረቀት። ከዛ ነገርኳት እምቢ በጣም እንዳትፈሪ በታምር ይሄ መፍትሽ ነው። በመፍትሽማ እንዳትደራደሪ ያልኳት፣ አውቆ ሌላ ዓመት ሊያስጨምሩ ነው። እዚሁ ሊያስፈጉሽ ነው። ግን ከፈለግሽ መጨመር ትሽያለሽ። ፍላጎት ከሌለሽ ግን ፈርሚ አልኳት። ፍላጎት ካለሽ ፈርሚ። እርግጠኛ ነኝ የኮንትራት ወረቀት ነው አልኳትና ነገርኳት ማለት ነው። ከዛ በኋላ እምቢ አለች ማለት ነው። ከዛ ምን ይሏታል፣ ከኢትዮጵያ እኮ ሰራተኛ እስኪመጣ ድረስ እንቸገራለን፣ የሶስት ወር ብቻ ልናሰራልሽ ነው ወረቀት አሏት። አያችሁ፣ እውነቱን ተናገሩ ማለት ነው። እች ልጅ እምቢባትላቸው ኖሮ እዛው ላይ እኔ የሶስት ወርን መጨመር አልፈልግም ብላ ጭራሽ ሌላ ቀውጢ ተፈጠረት። ያውታ ቁታላችሁ ኮንትራት ሊያልቅ ስል ነገር ነገር ይላቸዋል። አረቦች ማለት ነው ባህሪያቸው ወይም ፀባያቸው ከተመቸን አይለቁም። በዚህ ሰዓት ደግሞ በተለይ ጨምሯል፣ ሰራተኛ ለማስመጣት ከኢትዮጵያም ሆነ ከዚህ ለቢሮ የሚከፍሉ ገንዘብ ስለጨመረባቸው፣ እኛ ትንሽዬ ብር ጨምሮ እዚሁ ሊያስፈጉ ይፈልጋሉ። ችግር የለም እኮ ፀባያቸው ጥሩ ሆኖ ቢያሰሩን ደና ደግሞ ጨምሮ ቢያሰሩን እኛ ለስራ ነው የመጣ ነው ግን በቃ ክፋታቸው፣ በጣም ክፉ ናቸው፣ በብዛት ማለት ነው። ምንድን ነው እቺ ልጅ ስንት መከራ እያበሏት እንግዲህ። ላይብ ላይ እየሰማት ነበረ በየቤቱ ስንት ጉዳል ግን በስመ አብ ግርም ነው የሚለኝ በቃ ግርም። የአረብ ሀገር፣ ሴት እኮ እንለያለን። ይሄ ጉድ ሁሉ ችላ ሴቶች እኮ በስመ አብ ልዩ ፍጥረት ነን። እየምሬ ነው ምላቸውና አንዳንድ ሴቶች በቃ ያስቀኑኛል። ጥንካሬያቸው በቃ ብቻ የምትገርም ሴት ነች እና ይሄ ሁሉ ተቋቁማ ማለት ነው። እኔ እኔ ትግስት የለኝም ማርያምን። ከአንድ ሁለት ሶስት ቤትም ቀይር ያለው ግን ማለት አለ አይደለም በቃ እንደዚህ ሴት ጥንካሬ የለኝም እኔ ማለት ነው። በእርግጥ ብዙ ነገር አሳልፍ ያለውኝ ግን አንዳንድ ሴቶች የእውነት በስመ አብ ወልድ ፈጣሪ ይገርመኛል። ብቻ ፈጣሪ እርዳሽ እህቴ፣ ሌላ ምንም አልልም። ይሄ ሁሉ ነገር ችላ ማለት ነው። ኮንትራታን ጨርሳለች ሌላ ኮንትራት አስፈረሟት ች ልጅ እንግዲህ ምን ይባላል እንዴ ማለት ወንጀል አይደለ? እንዲ አንድ ሰው ያለ ፍላጎቱ የሆነ ነገር ምንም ሳይናገሩ ጭራሽ አስፈራሩኝ። ፊትሽ ነው የምናበላሸው ምናምን እያሏት ማለት ነው፣ እያስፈራሯት ወረቀት አስፈረሟት ማለት ነው። እንደዛ አለ እንደ ጉድ እኮ ነው። እና በየጊዜ አረቦቹ ባህርያቸው እየተቀያየረ ስንት ጉድ እየሰማን ነው እህቶቼ ደግሞ በተአምር አያደረጉም። አንድ ነገር ልንገራችሁ፣ ይሄ እናበላሻለ ምናምን ህግ አለኮ እንዴ! እነሱም ቁጭ ብሎ የሚበሉ ይመስላችኋል? እንደ እኛን ገለው እና ሊያስፈራሩ ይችላሉ። ግን እናንተ ጀግና ቆፍጣና ስጀምር፣ እንደ አረቦች ፈሪና በቁባቃ የለም። ማርያምን ነው የምላችሁ። እና አትፍሩ። እንደዛ ስላችሁ ማንበብ ባትችሉም ለሰው ለጓደኛ ስጡ። ወረቀት የምንድነው ይሄ ወረቀት፣ ፈርሚ ተብያለሁ እንዴ የሆነ መጥፎ ወንጀልስ የወንጀል ነገርስ ቢሆን ይሄ ነገር አስባቸዋል። ልጅቷ ኮ በገዛ እጇ ባለማወቅ እንግዲህ ወንጀል ውስጥ ገባች ማለት ነው። እና እህቶቼ ራሳችሁን ጠብቁ። እንጃ አረቦች በፊት የዋና መልካም ነበሩ፣ ግን አሁን ተንኮለኛ አረቦች እየበዙ ነው። እና እባካችሁን ራሳችሁን ጠብቁ። ያው በየቤቱ መልካም አረቦች አሉ፣ ጥሩ አረቦች አሉ፣ ግን በብዛት ተንኮለኛ ናቸው። ጆርዳን ውስጥ በጣም ተንኮለኛ ናቸው። ራሳችሁን ጠብቁ እህቶች፣ የማታውቁትን ነገር ዝም ብላችሁ አትፈርሙ። ዋጋ ነው የሚያስከፍላችሁ። እና አንዳንዴ ኮንትራታችሁን ጨርሳችሁ አገር ቤት ያው ለመግባት ፍላጎት ከሌላችሁ ግን እዛ ቤት የማይመቻችሁ ከሆነ ሳይመቻችሁ ምትጨምሩ ልጆች አላችሁ አያስፈልግም። የእውነት የበለጠ ነው የሚያሰቃያችሁ እዛ ቤት በቃ ውልቅ በሉ። አለ ሞልቷል። ቢሮ ሂዱና ሌላ ቤት ቀይሩ። እውነቴን ነው የምላችሁ፣ አረብ መጥፎ ናቸው። እዛ ቤት የምጨምሩ ከሆነ የበለጠ ነፍሳችሁ ላይ ነው የሚጫወቱ። መሄጃ እንደሌላችሁ ሌላ ቤት እንደሌለ ወይም በቃ እናንተ እንደማትፈለጉ ምናምን አድርጎ ነው የሚቆጥሩ። እና ኮንትራታችሁን ከጨረሳችሁ በኋላ ሀገር ቤት መግባት የማትፈልጉ ከሆነ ቢሮ ሄዳችሁ ቀይሩ ቤት ሰዎቹ ግን ጥሩ ከሆኑ መልካም ከሆኑ በቃ እሰየ እንደዛ ነው የሚፈልገው። ግን እርኩስ ከሆኑ መጥፎ ከሆኑ፣ በተለይ ምግብ የማይሰጡ ሀራሳት ረፍት የማይሰጣችሁ ከሆኑ ሰዎቹ መጥፎ ከሆኑ እዛ ቤት እንዳትጨምሩ። የምሬ ነው ምላችሁ። አንዷ እህቴ እንደዚህ ያልኳት ጨምራ አሁን ጭራሽ ሶስት ሁለት ቤት ነው እያስፈጓት ያሉና እባካችሁን እህቶቼ፣ በጉልበታችሁ እስከሰራችሁ ድረስ ሌላ አረብ ቤትም አረብ ቤት ነው፣ የእናታቸው ቤት እኮ አይደለም። ከዛ ወጣችሁ ሌላ ቤት ደግሞ አንዳንዴ እኔ እድል ቢስ ነኝ ከዚህ ወጥቼ የባሴ ነው የሚያጋጥመኝ አትበሉ በቃ እድል መልካም እድል ያጋጥማቸዋል ተስፋ አትቁረጡ እንደዛ አድርጎ ኮንትራታችሁን ደግሞ ስጨርሱ ስትሉ ባህሪያችሁን አትቀይሩ የበለጠ ጥሩ ሆኑ አውቃችሁ ማለት ነው እነሱ ሆን ብሎ ሌላ ነገር ነው ሌላ ተንኮል ነው የሚያዘጋጅላችሁ እና በቃ ፒስ ብጠሩ ውስጣችሁ ብዙ ቁሱላ አለኩ በቃ ማለት ብዙ ችግር ውስጣችሁ ቢኖርም ማለት ነው አውቃችሁ ከእነሱ ጋር ለመሳቅ እሺ፣ እሺ ለማለት የበለጠ ጥሩ ለመሆን ሞክሩ እህቶቼ። የት አባቷ ካሁን፣ ባላት ኮንትራቴን ጨርሼ ያለው ምን አባታ ታመጣለች ብላችሁ ከነሱ ጋር የምትመላለሱ ከሆነ በጣም እርኩስ ሴጣን ናቸው። እውነቴን ነው የምላችሁ እኔ አሁን ስታዩ ደስተኛ መስላችሁ ሊሆን ይችላል ግን ውስጤ ብዙ ችግርን ችዬ ነው እየኖርኩ ያለሁትና አረቦች በጣም ቆሻሻና መጥፎ ናቸው። በጣም ጨካኝ ናቸውና ማለቴ በቃ የሆነ ይርራ የላቸውም መጥፎ ተንኮል ነው የሚያስቡባችሁ። አውቃችሁ ጥሩ ለመሆን ሞክሩ። ከነሱ ጋር ምንም አይነት ክፉ ቃላት አትመላለሱ እህቶቼ። ኮንትራታችሁን ሊያልቅ ስል ልክ አንድ ወር ምናምን ስቀር ንገራቸው ገና ስድስት ወር ሊቀር ስድስት ወር እያላችሁ እኔ ሊሄድ እኮ ነው እንደዚህ ምናምን ትንፍሽ እንዳትሉ። ገባችሁ እህቶች? እንደዛ አድርጉ ራሳችሁን ጠብቁ። እላችኋለሁ፣ ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼርም ኮመንትም ጻፉልኝ። እንደዛ አድርጉ ራሳቸውን ጠብቁ። ጸባያቸውን አትቀይሩ። ኮንትራታችሁን ሊያልቅ ሲል ብዙ ችግር እኮ እያስፈጉ ብዙ ነገር ብዙ ቅም ውስጣችሁ አለ እኮ ፈልጋችሁ አይደለም፣ ግን በቃ ሳትፈልጉ እሺ በሉ። ፊታችሁ ፈገግ ለማለት ሞክሩ። እኔም ፊቴ ፈገግ አይልም፣ ግን የግድ ፈገግ ለማለት ሞክራለሁኝ። አሁን አሁን ዝም ብሎ ፊቴ ፊቴ ነው ያዩኛል። ፊትሽ አይፈታም ምናምን እያሉ ያው ሁሉም አረብ ናቸው። በእርግጥ እንደዛ ፊት እንድትስቁ ፈገግ እንድሉ እኔ ግን ውስጤ የሆነ ነገር ሰላም ሳይኖራችሁ በእርግጥ ፊታችሁ ፈገግ አይልም ግን ኮንትራታቸውን ሊያልቅ ስል የበለጠ ከነሱ ጋር ፒስ የሆኑ እህቶቼ በሰላም ማውጣት ከነሱ ቤት እንጂ ከባድ ናቸውና፣ ፈጣሪ ጠብቃችሁ እህቶቼ፣ ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው።